አዳይ በተኛችበት ከወደ ቤተሰብ አስደንጋጭ ስልክ ተደውሎላታል። አባቷ ምን እንደሆኑ ባይታወቅም አባቴ ምን ሆነ በማለት በመደናገጥ ላይ ናት። ፍቅር ለእናቷ በመደወል ቤት ውስጥ እንደደበራትና ሁለ ነገሩ እንዳልተመቻት ትናገራለች። ከቀን ቀን እየተባባሰ የመጣው የነባር ኮት ቤት ሰላምም አሁንም በጭቅጭቅ ቀጥለውበታል። በተለይ ቤዛ ደግሞ ወደ ቤታቸው ከተከሰተች በኋላ ቤታቸው በንትርክ የተሞላ ሆኗል። ሰላም ጤና ይስጥልን፣ ውድ ቻና ለቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማቸው ይብዛ እያልኩኝ ዛሬም ሰራተኛ አደይ ክፍል 53ትን የምናይ ይሆናል። አሁን ለእናቴ ብዬ እዚህ አይነት ስራ ብገባ እናንተ ግን ከዳችሁኝ፣ ብሌን ላይ እንዴት እንደዚህ አይነት እርምጃ ተወስዳላችሁ እያለ ስልክ በማውራት ላይ ሳለ ሊዱ አንቋቁታ ወደውስጥ ውስጥ ትገባለች እሱም ተደናግጦ ስልኩን በመዝጋት እንዴት መጣሽ እያለ እየጠየቃት ቢሆንም ልጠይቅን የመጣውት ትናንትና ሳይ በጣም አሳዝነኝ ነበር። ደግሞ ዴቭ ስለሚቆጣ ቶሎ መመለስ ይኖርብኛል። አሁን ኤላ ቤት ሄዳለች ብሎ ነው የሚያስበው። ስለዚህ እሱ ሊመጣ ስለሚችል ወዲያውኑ መመለስ ይኖርብኛል እያለችው ነው ልኩም በተደጋጋሚ ይደወልበት ስለነበረ ሊዲያ ለምን አታነሳና አታውረውም እያሉት ነው። አይ የስራ ባልደረቦች ናቸው ሌላ አምጣልን እያሉ ነው። መቼም እዛ ስራ ውስጥ ተመልሰ እንደማትገባ አታማመን ባሃለው አለች። ናወልም በጣም ዋጋ እንደከፈለ እና ሁለተኛ እዚህ አይነት ስራ እንደማይሰማራ ይነግራታል። ምንም ዘመድ የለህም ወይ በማለትም ትጠይቀዋለች። ሕፃን እያለ የሚያውቃት አክስቱ ገጠር እንደምትኖር ይነግራታል። አብረን ሄደን እንጠይቃት እያላት ቢሆንም እሷ ግን ዴቭን አስፈቅጄ ነው ያለሱ ፍቃድ መንቀሳቀስ አልችልም። አሁንም ከዚህ በኋላ አንቺ ትልቅ ሰው ስለሆንች በራስሽ ነጻ ፍቃድ ነው መንቀሳቀስ ያለብሽ እያለ ሲመክራት ነበረ። ቤዛም ወደ እነ ኤላ ቤት አመርታ ነበር። ለምለምም ለምን መጣሽ እያለቻት ነው። ኤላን ፈልጋ እንደሄደችም ትናገራለች። ኤላ ወደ ውጭ ወጥቷል አለቻት። ለምለምም ውጭ ስለማትመጠኘው እኮ ነው ትቶ ሲሄደው። እንደዛ ባይሆን ኑሮ ይዞ ሄድ ነበር እያለች በነገር ጭቅጭቋን ቀጥላበታለች። ቤዛ ሰራተኛ ስለሆንሽ ምግብ ማብሰል ትችላለሽ፣ ቀልብኝ እያለቻት ነው። ለምለምን በበኩሏ በቃ ቤቱን ጠብቄልኝ፣ እኔ ደግሞ ካደ ደርሽ እያለች እርስ በርሳቸው በነገር እየተጠላለዙ ነው። ስታይኝ፣ ምን የዘበኛ ይመስላል? እንዴት አንችን ቤት እጠብቃለሁ? እያለች ነው ቤዛ። ለምለምም የትናንት ማንነትሽን ጠንቅቄ አውቃለሁ። ቢዛም በበኩሏ በትናንት ማንነቴ ልታንቋሸሸኛት ሞክሬ ትናንት አልፏል፣ በቃ ዛሬ ነው መኖር የምፈልገው እያለች ነው። እዚህ ሁኔታ እርስ በርስ መስማማት ስላልቻሉ ለምለም ቤቱን ለቃ ለመውጣት ተገደደች። ግርም አደይን በመጥራት ለምንድን ነው በሬ የከፈትሽለት ዳይመንድ ሲመጣ? ከዚህ በኋላም ሁለተኛ ዳይመንድ ወደ ቤታችን ሲያንቋቋ እንዳትከፍች በማለት በማስጠንቀቅ ላይ ናት። ይህም በበኩሏ በቃ ከዚህ በኋላ ዴብ መምጣ፣ ቤዛ አልከፍትም ማለት ነው እያለች እየተሳለቀችባት ነበረ። ፍቅርም በመልሷ ስለተናደደች አንችነሽ በእኔ ላይ የምትሳለቂ ሁለተኛ ደምቀ ወደ ቤታቸው ሲመጣ በር እንዳትከፍት አስጠነቀቀቻት። ንጉስም አዳይ በልቡ ውስጥ እንደቀረችበት ይናገራል። ብትወድ ኑሮ ኮ ቅድም ዴቭ ሲደበድብህ ቆም አታይም ነበረ ይልቁንስ አዴ ብቻ እያልክ ሰግጠሃት ትቅር ዙሪያ አንተ ተመልከት እያለው ነው። ንጉስ ግን ከአዴ ውጭ ምንም ሰው እንደማይታየው ይናገራል። እንግዲህ ሁለታቸው ደመቀና ንጉስ ስለአዴይ ጉዳይ እየተነጋገሩ ባሉበት ሰዓት ለምለም ትመጣለች። ለምለምም ስራ ፈልጊልኝ ብልሽ በዛው ጠፋሽ ማለት ነው እያላት ነበር ጉስም በበኩሉ አደይን ሳምኝሌ ብልሽ ሰዓት ነግሪ ሊቀረሽ ቅድም ደግሞ የሄድኩት እሷን ለማየት እንጂ ሌላ ነገር ለመፍጠር አልነበረም እያለ ነው። ታዲያ በመካከላቸው ስለተፈጠረው ችግርም አደይንም ሆነ ዴብን አናግራቸዋለሁ እናንተ ግን እስከ ዘው ተረጋጉ በማለት ተሰናብታቸው ትሄዳለች። ሊዲያ ወደ ናወል ስለሄደች ዴብ ከቤት አጥቷታል። የት ሄደች እያለ እየጠየቀ ነበረ። ምናልባትም ከየላ ሄዳ ይሆናል። ድብም ደጋግሜ ነግሬያታለሁ ከየላ አንዳቴጅ ብዬ እያለ በብስጭት ላይ ነው። አደይም ተጠርታ አይታት ከሆነ ተብሎ ተጠይቃ ነበረ። አደይም እንዳላየቻት ትናገራለች። ፍቅር በቃ የተጠየቅሽውን ከመለሽ፣ እዚህ ምን ይገትርሻል? ሂጅ እያለች እያመነጫጨቀቻት ነው። አምለም ከቤዛ ጋር ከተጣሉ በኋላ ቤት ውስጥ መቆየት ስለደብራት ወደ ንባርኮች ቤት መታለች። ሲደብም ሊዲያና አይታት እንደሆነ እየጠየቃት ቢሆንም ቤዛን እንጂ ሊዲያና አላየኋትም በማለት ትመልሳለች። ወንድሟን በመጨናነቅ ስልኳ ደጋግሞ እየደወለላት ነበር። ሊዲያ ግን ወሬ ይዛለች። እንደውም ሀዘንህን ለማስረሳት እያለች እያንጎራጎረችለት ነበር። እንደውም ሆዲ ብሰኛል፣ ከመች ወዲህ ነው ሰው ሀዘን ላይ ሆኖ ዘፈን ሊያስደስተው የሚችለው እያላት ነው። ታዲያ ለየላ እንደምታንጎረጉርለት እና በሙዚቃውም እንደሚደሰት ትነግረዋለት። ኤላ ግን ምንሽ ነው በማለት እየጠየቃት ነበር። ቻ የባርኮት ጓደኛ ስለሆነ ለእሷም እንደሚመቻት ትነግረዋለች። ያ ማለት ወድሻል ማለት ነው። ሊዲያም መውደዷ የፍቅር እንዳልሆነ ትመልስልታለች። በዚህ ሁኔታ ደጋግሞ የተደወለውን ስልኳን ስታ በመደናገጥ ወደቤት እየተሯሯጠች ትመለሳለች። በሌላ በኩል ለምለም ቤዛ እንዳማረረቻት እና ወደ ቤት እንደመጣች ለአደይ እየነገረቻት ነበር። አደይም ሊዱ የቴዳ ነው እያለቻት ነበር ሊዲያ ከኛ ቤት የለችም፣ እንግዳው እስናወልን ተከትላ ሄዳ ነው እየተባባሉ ባሉበት ሰዓት ለምለም ከዚህ በኋላ ኤላ ላይ አይኗን እንደምታነሳላትና እፎ ላለው ተማርር ያለው እያለች ለአደይ እየነገረቻት ነበር። አደይ ምን አል ተማረሻል ወይ? በቃ ሰዎች ቢበድሉሽ እንኳን በዚህ ልካንቺ ክፉ መሆን የለብሽም እያለች የመከረቻት ነበረ። አሁን ተደራራቢ ሐዘን የደረሰበትን እና አዋልንም እንዴት አድርጎ ካለበት ሁኔታ ለማውጣት እንደሚችሉ አዳይ ይህንን ሀሳብ አምጥታለች። ሁኔታው ያስገረማት ለምለምም ያም ሁሉ በደል ካደረሰብሽ በኋላ አንቺ ግን ንጹሕ ልብና የይቅርታ ልብ ታድለሻል። ምን አለ እኔም እንዳንቺ ባደረገኝ። ብቻ ስላሰብሽው ነገር ዴቪንም ሆነ ኤላን እናሳምነውና ተሰብስበን እንሄዳለን በማለት ትመልስላታለች። በዚህ የተደሰተችው አደይም አቅፋ ትስማታለች። ኤላ ከወደ ውጭ በሚመጣበት ሰዓት ሶፋ ላይ እየተኛችው ቤዛ ነበረች። የኔ ቆንጆ ሚስት ብሎ ቀርቦ ሲያያት ቤዛ ነበረች ታዲያ፣ እሱም በድንጋጤ ደርቆ ይቀራል። አዎ፣ እኔ ነኝ። ሲደብረኝ እዚህ ተኛው። በማንኛውም ምግብ ፈልገህ ከሆነ ላቅርብልህ አለችው። አህ፣ ችግር የለውም። ሌሊት ስትመጣ እበላለሁ በማለት ይመልስላታል። የሰማሽው ምን አዲስ ነገር አለ? ደስተኛ የሆንሽ ይመስላል በማለትም ይጠይቃታል። እሷም ቅድም ስጨናነቅ ለአንተ ላማክርህ ነበር የመጣው ብታይ ምን እንደማደርግ ግራ ገብቶኛል። ገንዘቡን ፈለክልኝ ወይ እያለች ነው። ገንዘቡማ አለ። የአባይን ባህሪ ታውቀዋለሽ። ምን ብዬ እንደመመልስ አላውቅም ይሏታል። ሌላም ለአባቱ ቤት ገዝቼበታለሁ ብሎ መናገር እንዳለበት እና ባኋላ ገንዘቡን ስትመልስለት ይኸው ሸጥኩት ብሎ እንዲያመካኝ አድርጋ ትነግረዋለች። እሱም ቆይስኪ ከለምለም ጋር እንማከራለን በማለት ይመልስላታል። ዲብ ሊዲያ ስለቀረችበት እየተጨናነቀ ሳለ ወዲያውኑ ሊዲያ ትከሰታለች። የት ሄደሽ ነው? እኔ ሳታስፈቅጅ እንዳትወጭ ብዬሽ ነበር አይደል? በማለት በጥያቄ እያፋጠጣት ነበረ። ሊዲያም ከላ እንደሄደች ትናገራለች። ፍቅር ከናወል ነው እንጂ ሄድሹ ከየላ እንዳልሄድሽ ለምለም ነግራናለች በማለት ለወንድሟ እያጋለጠችባት ነበር። እኔም ሲሄድ ለምለም አልነበረችም አለች። ሊዲያም በቃ ከዚህ በኋላ እኔን ሳታስፈቅጅ እንዳትወጭ በማለት ዴብ እህቱን ያስጠነቅቃታል። ፍቅርም ይኸው ምንም አትሆንም ብዬ ነግሬህ ነበረ፣ እሷ ፈታ ዘና እያለች አንተ ግን እየተጨናነቅ ነው እያለች ሁለታቸውን ማቀሳሰር ተያይዛለች። ሊዲያ በጭፈራ ላይ ሳለች አዴ ወደ ክፍሏ ገብታ እንኳን ወደ ክፍልሽ በሰላም መጣሽ ለመጨፈርም አበቃሽ እያለቻት ነው። ከናወል እንደሄደችም ሊዲያ ትነግራታለች። አብረን እንሄዳለን ስንል አንቺ ሄድሽ አይደለ? አዎ፣ ለምን አጠይቂውም አለቻት። እሺ ከልምልም ጋር ተነጋግረን አብረን ተሰባስበን እንሄዳለን አለቻት። ሊዲያም በቁጣና በንዴት ከልምልም ጋር መሄድ እንደማትፈልግ ትናገራለች። አዴይ በበኩሏ ለምለምን ስለማታወቂያት ነው እንጂ በጣም ጥሩ ልጅ ማለት ለማሳመን እየሞከረች ቢሆንም ከዚህ በኋላ ስለ ለምለም ስታወሪ እንዳልሰማሽ ቀስ ብለሽ ክፍል ለቀሾች በማለት አደይን ክፍሏ ለቃ እንድትወጣ ታደርጋታለች። ዴቭ ሳሎን በተቀመጠበት አደይ ትመጣና የሆነ የማማክርህ ነገር አለኝ ያለችው ነው። ዴቭም በደስታ እሺ ነስኪ ቁጭበኝና ንገሪኝ እያላት ነው። አደይም ሀሳቧን ቀጠለች። ናወል በሀዘን ስለተጎዳና ልቡ ስለተሰበረ ሄደን ልናበረታታውና ና ልናጽናነው ይገባል እያለች ነው። ዴቭ ግን ይህ ናወል የሚባል ልጅ አይመቸኝም፣ እንደውም አንቺም ሆነ ሊዲያ ከዚህ ልጅ ጋር ባትጨመሩ ደስ ይለኛል እያላት ነው። አደይም እንደውም ሳንነግርህ ብዬ ነው እንጂ እቅዱን ካወጣን ቆየት ብለናል ትለዋለች። እና ታዲያ እቅዳችሁ ከጨረሳችሁ ለምን ለኔ ትነግርኛለች? በማለት ዴቭን በቁጣ ይመልሳል። እሷ አንተን አይመለከትም ከኛ ጋር ትሄዳለህ አትሄድም በማለት ሁለት ምርጫዎች ትነግረዋለች። በቃ አንቺን ደስ የሚያሰኝሽ ከሆነ ይሄዳለሁ በማለት ቃል ይገባላታል። በዚህም አደይ በጣም ትደሰታለች። ቤዛና ናወድም ተገናኝተው አደይና ሊዱ ላይ አንድ ነገር አድርጋለሁ ብቲ ወዮልሽ እያለ የዛተባት ነው። እንደውም ከዚህ በፊት ስታደርጊ የነበሩትን ነገሮች ሁሉንም ለባርቆ ትነግርብሻለሁ በማለት ያስፈራራታል። የዚህን ጊዜ ቤዛ በጣም ትደናግጣለች። የምትፈልገውን ነገር ላድርግልህ እንስማማና አብረን እንስራ። ታዲያ ቤዛም እቅዷ አዳይና ለምለምን ማስወገድ እንደሆነ ትናገራለች። እሺ ለምለምን አደረገችሽ? ለእኔ ስኬት እንቅፋት ናቸው ናወልም። ስለዚህ ስለ አንቺ ስኬት ሲባል እነሱ መደናቀፍ አለባቸው ማለት ነው። ምን ትመስ ያለሽ ጉድሽ፣ ነው የምዘረግፍልሽ በማለት ያስፈራራታል። ቆይ አንተ ከመቼ ተቀየርክ? እያለች ነው አሁን ጠበቃ የቆመላቸው። ና ወል እሷን ግራ አጋብቷታል። አንቺስ ባርኮትን ትወጇዋለሽ አቶጁን? በማለት እያፋጠጣት ነበር። እሷም ስለ ባርኮት አይመለከትም ብቻ የምልህን ነገር አድርጋለችው። በተጨማሪም ምን እንደሚያደርግላት እየጠየቃት ነበረ። እሷም ለምለምን የራስ በማስመሰል ከሌላ ጋር አጠማምዳት አዳይንም እንደዚሁ ሚስጥራችን ደግሞ ለማንም እንዳይወጣ ይጠበቅ በማለት እያስጠነቀቀችው ነበረ። ናወልም ችግር የለውም ስለሚስጥሩ አታስቢ ብሏት በመጨረሻም የተስማማት ይመስላል። እውነት ናወል ከቤዛ የሚወስዳቸው መረጃዎች ስላሉ ወይስ ደግሞ በሀሳቧ ተስማምቶ ዛ ማጥመድ የፈለገችውን ይተገብርላት ይሆን? አብረን የምና ይሆናል። ታዲያ ከቤት ስትመለስም ደረጃ ላይ ቁጭ ብሎ የተመለከተችው እንዴ ምን እያሰብክ ነው አዴይን የራስህ እንዴት እንደምታደርግ ቅድ እያወጣክ ነው ወይ አዴይ ማለት ብልጣብልጥ ሰራተኛ ናት ባርኮትንም ዴቭንም ሁለታችሁንም በእጇ ለማስገባት እየሞከረች ነው እያለች እየተናገረች ሳለ ወዲያውኑ አደይ ሰምታለች አደይም ስለ እኔን ወይ እንደዚህ ደፍረሽ የምትናገሪው በማለት ጉርቧን በማነቅ እኔ ሰርቼ በላቤ የምኖር እንጂ እንዳንቺ ተንደላቅ የምኖር አይደለውም በማለት ትመልስላታለች ቤዛም አንዴ ዴብን አንዴ ባርጎትን እያልሽ የምታጠራምሽ ተራቢስ ሰራተኛ ነሽ በማለት መጥፎ ንግግር ትናገራታለች። የዚህን ጊዜ አዴይ በመናደድ ተነስታ በጥፊት አጮላታለች። አደይ ዴቪን ካሳመነችው በኋላ ወደ ናወል ሊሄዱ እንደሆነ ሰዓት እየተቀጣጠሩ ነው። በቃ ዛሬ እንሄዳለን እያለ ነው ዴቭ። ፍቅር የማይመለከተን ጉዳይ ገብተን ለምንድን ነው እኛ የምንሄደው አያገባንም እያለችው ነው ጥብም የማያገባሽ ከሆነ አርፈሽ ተቀመጭ፣ በማለት ዝም እንድትል አድርጓታል። ኤላም የቤዛ ጉዳይ እንዳስጨነቀው እና ምን ማድረግ እንዳለበት እየተጨናነቀ እንደሆነ ለለምለም ይነግራታል። እጁ ላይ ያለውን ገንዘብ ለቤዛ ሲሰጣት አባቱን ምን ብሎ ማሳመን እንዳለበት እንዳስጨነቀውም ይነግራታል። አንተ ግን ድራማ እየሰራችብን እንደሆነች በምን ታውቃለ? ማረጋገጥ ይኖርብናል። ባርኮትስ የእንጉድ ሰምቶ ይሆን ብቻ አንተ ተረጋጋ፣ በማለት ኤላን እንዲረጋጋ እየነገረች ነበር። እቅድ ከእናቷ ስልክ ተደውሎላታል። እዚህ ቤት ያሉ ሰዎች እብድ ናቸው፣ አልተመቹኝም፣ ቶሎ መመለስ ይኖርብሻል፣ ብር የሚያስፈልገኛል እያለቻት ነው። አሁን ብዙም አይሰማኝም፣ ኔትወርኩ ያስቸግራል በማለት ስልኩን ዘግጣባታለች። አዴ በተኛችበት ከእናቷ ስልክ ተደውሎ አባዬ ምን ሆነ እያለች በመደናገጥ ላይ ሳለች የዛሬ ቪዲዮ ተጠናቋል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ተሰናበጥኳቸው። አመሰግናል።